እንደ ቢዝነስ ራሱን ችሎ እንኳን ብቻውን ማሽን ብቻ ይዛ መጀመሪያ የምትችልበት ነው። ብዙ ቦታ ማሽን የሚያቆሙበትና ባለሙያ የሚሰራበት ካለ መጀመር የሚቻልበት ነው። የቡና ማሽኖቻችን በሙሉ የጣሊያን ማሽኖች ናቸው። የተፈጨውን ቡናችንን ካቀበል ነው በኋላ ስታርትና ስቶፕ ማድረግ ብቻ ነው የሚጠበቅብን ማለት ነው። የሌለውን ፕሮሰስ እሱ ነው እንትን የሚለውን ሶስት ሲኒ በአንድ ጊዜ ኦፕሬት ማድረግ ይችልልናል። ባለሙያ በማይኖርበት ጊዜ ወይ ደግሞ አጋጣሚ አንተም ገብተህ ኦፕሬት ማድረግ ብትፈልግ በቀላሉ ማድረግ የምትችልላቸው እንደ ደባል ይዞ መቆየትን ቀርቷል። ምችለው ቢዝነስ እየሆነ ነው። በነገራችን ላይ ቡና ስንል ቡና ብቻ አይደለም። እንትን ግ ማንኛውም ትኩስ ነገር ማክያቱም፣ ሻይ አቅረብ እንችላለን ማለት ነው።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 ስን ልንቃኝላችሁ ነው። እንግዲህ ይህ ባለ ሁለት ነው፣ ዋጋው ስንት ነው? እንዴት ነው የሚሰራው? ይህ ደግሞ ባለ አንድ ነው፣ ዋጋው ስንት ነው? እንዴት ነው የሚሰራው የሚለውን እንቃኛለን። ከዚህ በተጨማሪ ደግሞ እዛ ጋር ቡናችሁን የምትፈጩበት መፍጫ አለላችሁ። እነዚህን ሁለቱ ማሽኖች ይዛችሁ ቦታ ካገኛችሁ ወደ ስራው ቀጥታ መግባት ትችላላችሁ ብለን ስለምናስብ ነው፣ በማሽን ደረጃ ማለት ነው። ይህም ፕሮግራም ከመጀመሪያ እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ ነው ለእናንተ የሚያደርሰውን ስለ ቢዝነስ ሚዲያ ቤተሰብ ሁኑ እንላለን ይሆናል። ይህም ፕሮግራም ወደ እናንተ በማድረስ እኔ መስቀሌ ጎበና፣ ካሜራማናችን ናኦል አብሮን ይቆያል፣ አብራችን ይቆያል። ሰላም ህይወታችን፣ እንዴት ነው? እንግዲህ ያው እንደተለመደው እናንተ ጋር የተለያዩ ማሽነሪዎችን ለቤተሰቦቻችን እየመጣን እንቃኛለን። እናም ደግሞ እናንተም ሳታሳፍሩን የተለያዩ ማሽነሪዎችን እያቀረባችሁ ነው። ለዚህም ከልብ እናመሰግናለን። እኛም እናመሰግናለን። እንኳን ደህና ቆያችሁ። ምናልባትም ቤተሰቦቻችን ሆነው ለማያውቁ ራሳችንን ከማስተዋወቅ ጀመሪና ጂኔስ ኪችን ማሽነሪ ያመጣውን ይህን የኮፊ ማሽን ምን አይነት ነው የሚለውን ነገር ስሜ መዲና ይባላል። በጂኔስ ማሽነሪ ትሬዲንግ የሽያጭ ባለሙያ ነኝ። ዛሬ ምን እናሳያችሁ? ቡና ሻይ መስሪያ ወይ ማንኛውም ትኩስ ነገር የምንሰራባቸው ማሽኖችን ነው። እሱን እናያለን። በጣም ጥሩ። እንግዲህ ከትልቁ እንጀምር ወይስ ከትንሹ እንጀምር? ከትንሹ ቀለል ካለችሁ ከትንሹ ብንጀምር። ትልቁ ምን ሶስት አይነት ስለሆነ ያለ ከትንሹ ከባለ አንዷ ብንጀምር ሲባል ባለ ሶስት አይነት አሁን እዚህ ቤት ውስጥ የምናገኘው ባለ ያለ ባለ ማለት ዋና ቡና መጭመቂያ ወይም ባለ ሶስት የምንለው ማለት ነው። መጭመቂያ ነው፣ ቡና ነው፣ ይዛት ነው፣ ቶሎ ነው ማለት ነው። ጥሩ ከባለ አንዱ እንጀምርና ይህ ማሽን ብራንዱ ምንድን ነው? በማሽን ደረጃ አንድ ሰው እቺ ማሽን ይዞ ምን አይነት ደረጃ ላይ ያለ ኮፊ ሃውስ መክፈት ይችላል? ባለ አንዷ ትንሽ ብራንዷ ቢሰማው ማለት አቶማቲክ ከምንላት አይነት ሲስተም እየተጠቀምናት ባለ አንዷ ብራንዱ እንደዛ ይለያየ። ግን ሁሉም አሁን የቡና ማሽኖቻችን በሙሉ የጣሊያን ማሽኖች ናቸው። ባለ ሁለት እና ባለ ሶስት ደግሞ ላ ቺምባሊ ብራንድ ናቸው ማለት ነው። ግን የአንድ ፋብሪካ እንትኖች ናቸው። ያው የስም ልዩነት ነው ያላቸው። ባለ አንዷ ካሳዲ ይባላለች። ባለ ሁለትና ባለ ሶስት ደግሞ ላሲምባሌ ይባላሉ ማለት ነው። ባለ አንዷ ፉል አውቶማቲክ ነት፣ ባለ ሁለትና ባለ ሶስት ሲሆን ደግሞ ሴሚ አውቶማቲክ ሆነ ማለት ነው። ልዩነታቸው ምንድ ነው? ፉል አውቶማቲክ እና ሰሚ አውቶማቲክ፣ ፉል አውቶማቲክ ሲሆን አንድ ፕረስ ብቻ ነው የሚፈልገው ማለት ነው። የተፈጨውን ቡናችንን ካቀበልነው በኋላ ኦን ኦፍ ማድረግ ብቻ ነው ስታርትና ስቶፕ ማድረግ ብቻ ነው የሚጠበቅብን ማለት ነው። የሌላውን ፕሮሰስ እሱ ነው እንትን የሚለውን ማለት ነው። ይኸኛው ግን በተወሰነ ደረጃ ሴሚ አውቶማቲክ ስንል የኛን ኦፕሬሽን ይፈልጋል ማለት ለማስጀመርም ለማቆምም ምንም ለማለት የኛን ኦፕሬሽን ይፈልጋል ማለት ነው ያ ግን ቶታሊ ራሱን ነው የሚጨምቅልን ማለት ነው። ፉላቶ ማለት ያ ማለት እንግዲህ የመጨመቅ የመጨረሻውን ደረጃ ራሱ ነው የሚጨርሰው ወይስ እንዴት ነው ታይመር አለው ራሱ ይጨርሳል አንተ ስታርቲንግ ማድረግ ብቻ ነው እንትን ራሱ ይጨርስልሃል ማለት ነው ሴሚ አውቶማቲክ ሲሆን ግን አንተ የፈለግከው ሁሉንም ነገር ራስህ ነው እንትን የምትልለት ማለት አጅስት መታደርግለት አንተ ነው ማለት ሴሚ አውቶማቲክ ሲሆን ግን ራሱ ይጀምራል ማለት ነው ስታርት እና ስቶፕ ማድረግ ብቻ ነው በጣም ጥሩ እዚህ ጋር ያለው ነገር በዚህ መልኩ ነው አንደኛ አውቶማቲክ ነው ሁለተኛ የጣሊያን ምርት ነው በኮፊ ማሽን ደግሞ የጣሊያን ምርቶች ሰዎች እንደሚደረጉ እኛም ሰምተናል። ምናልባት እንግዲህ ይህንን ማሽን ከሌሎቹ ባለ አንድ ሆነው ሌሎች ብራንዶች ይኖራሉ። እነዛም ብራንዶች ብናነጻጽር ስንተኛ ደረጃ ላይ ነው የምናስቀምጠው? ከሳይዶ ዓለም አቀፍ ብራንድ ነው ተብሎ የሚመጡ ማሽኖች ናቸው። ባለ አንድ ባለ ሁለት ያው ባለ ያን ያክል ሴሚ አውቶማቲክና አውቶማቲክ መሆኑ ስራህ ላይ ብዙ የሚወጣው ፕሮዳክሽን ምንም ልዩነት የላቸውም ዋናው መሰረቱ ምንድን ነው ምን ያህል ከስተምራለን ወይ ደግሞ ምን ያህል ስራ መስራት ይፈልጋሉ ማለት ባለ አንዱን ስትጠቀም ቀለል ያለ ስራ መስራት የምትፈልግ ከሆነ ወይ በትንሹ መጀመር ከፈለክን ባለ ሁለቱ ሲሆን ደግሞ እንደ ማርኬት ሰፋ እያለ ሲሄድ ባለ ሶስቱም እንደዛ ያን ግን የሚወስኑት ከማርኬታቸው አንጻር ከበጀታቸው አንፃር ከስተምሮቻችን የሚወስኑበት ነው እንጂ ስራቸው ላይ ምንም ለውጥ አያመጣም ግን ከፍጥነት አንጻር አሁ ባለ ሁለት ስንል ሁለት ሲኒ በአንድ የመጭመቅ እንችላለን ነው ባለ ሶስት ስንልም እንደዛ ሶስት ሲኒ በአንድ ጊዜ ኦፕሬት ማድረግ ይችልልናል ማለት ነው እንጂ ሌላ የተለየ እንትን የላቸው ያላችሁ ኮመን የሆነ ዲፈረንስ የላችሁ። በጣም ጥሩ። ምናልባት የተለካ ነገር ካለው እዚህ ጋ በዚህን ያህል ደቂቃ ይህን ያህል መጭመቅ ይችላል የምንለው ነገር ካለ፣ ምናልባት ያልተጠቀሰ ነገር ካለ በዚህ በባለ አንዱ ምን ነገር አለበት ቤተሰቦቻችን ከመግዛታቸው በፊት ማወቅ አለባቸው የምትዩ ነገር ካለ፣ ወይ ካልሆነ ደግሞ ምን ያህል ስልጠና ይፈልጋል ወይ ደግሞ ምን ያህል እውቀት ይፈልጋል፣ ይህንን ማሽን አንድ ሰው ገዝቶ ለመገልገል በምን አይነት ደረጃ የትምህርት እውቀት ያለው ሰው የሚያስፈልገው የሚለውን ነገር ንገ ባለሙያዎች ይፈልጋል። ባለሙያዎች ስል ባሬስታ ያው ባሬስታ ሙያም ስለሆነ ማለት ራሱ የቻለ ባለሙያ እንደምን ስለሚፈልግ ለምን ቡና ራሱ ጥበብ ነው የሚባለው፣ ቡና በራሱ ማለት አንደኛ ያኩላላችን ደረጃ አፈጫጫችን ምናምን ኢፌክት አለው ምናወጣው ፕሮዳክት ላይ ማለት ነው። ያ ኢፌክት ስላለ ከዚያ አንጻር ሙያ ይፈልጋል። ባለሙያዎች ኦፕሬት ቢያደርጉት የተሻለ ነው። ኢቭን ማሽኑን ራሱ መጠቀም መቻል፣ ፋንክሽኑን በትክክል እንዲሰጠን መጠቀም መቻል፣ ባሬስታዎች ቢጠቀሙት የተሻለ ነው። ግን አሁን አውቶማቲክ ውስጥ የሚ አውቶማቲክ መሆኑ አድቫንቴጅ ምንድነው? ከዚህ በፊት ቢሆን ማኑዋል የሚባሉ አሉ ከስፔሲፊክ የሚመጡት ዋናዎች ናቸው። አሁን እሱ ከሆነ ስፔሲፊካሊ ባለሙያውን ይፈልጋል አንተ ኦፕሬት ለማድረግ ይከብዳል። እነዚህ ግን አሁን አጋጣሚ እንኳን ባለሙያ በማይኖርበት ጊዜ ወይ ደግሞ አጋጣሚ አንተም ገብተህ ኦፕሬት ማድረግ ብትፈልግ በቀላሉ ማድረግ የምትችልላቸው ይሄ የተለየ እንትን የላቸው እራስህ ገብተህ መስራት የምትችልበት ነው። ግን እንዳልኩ ደግሞ ቡና ላይ ጥራት ያለው አሁን ከኦፊስ ይባል ሙያ በጣም ይፈልጋል። ከሁሉም ነገር ከመጀመሪያ ኢቭን ቡናህን ጥሬ ቡና ከመምረጥ ጀምሮ ከመቁላት፣ ከመፍጨት ጨምቁ ደግሞ ለከስተመር እስከ ማቅረብ ድረስ ያለው በሙሉ ሙያ ይፈልጋል። ያ ባለሙያ ቢሆን ይሻላል ግን ማሽኑ ይሄን አክል የተለየ እንትን የለው ለኦፕሬሽን አስቸጋሪ እና ይሄ ባለሙያ ስልጠና የሚፈልግ የሚባል አይደለም። በጣም ጥሩ። ስለዚህ ይሄ ማሽን በአክሰሰሪ ደረጃ ምን ምንድናው የሚኖረው? ዋጋ ስንት? ይሄ ባለአንድ ባለ ባለሶስት ስንል እንደትኑ ምንድ ነው የሚፈልገው? ውስጡ ችኛ የምናደርጋት ሄዷ ትፈልጋለች ማለት ነው። እነሱ እዚህ ጋር ታሽገው ያሉት ናቸው። እየከፈትን ማየት እንችላለን። ባለ አንድ አክሰሰሪ የምንላቸው ተጨማሪ አክሰሰሪ ሊኖር የሚችለው ዋና ቡኑ ነው የሚጨምቅለን አክሰሰሪዎች ናቸው ይሄኛው ከባለ አንዱ ጋር የሚመጣ ሁለት አይነት ሄዶች አሉ ሁለት አይነት ደንድ የምንለው ትችኛው በሁለት በኩል እንድታወጣለን የምታደረገው ናት ወንፊቷ ማለት ነው እቺ ደግሞ ባለ አንዱ አለች አንድ በአንድ በኩል እንድታወጣለን የምታደረገው ማለት ነው ዲፈረንስ የላቸውም ሲስተሙ ነው የሚለያየ እቺኛው አንትናለ ማለት ነ ሳፋ አድርጋ ታወጣለናል እቺ በትንሹ በጣም ኮንሰንትሬት ሆነ ወይ ደግሞ በደንብ የወፈረ ለመውጣት በዚህ ባለ አንዷ ሞር ይጠቀማሉ ባለ ሁለቱ ደግሞ ሰፋ አድርጎ በደንብ ያወጣልናል ማለት ነው ይችኛዋም ሁለቱን እንጠቀማለን። ሁለቱ አክሰሰሪዎች አሉት ማለት ነው። ከራሱ ጋር ያሉት እነዚህ ናቸው አክሰሰሪዎች። ሌላ የውሃ መስመር መዘርጊያ ምናምን ምናምን ሁሉን ራሱ ያሟላ ነው ማለት ነው። ስለዚህ ይህንን ማሽን ይዘው የቡና መፍጫ ነው የሚያስፈልጋቸው። እሱ ደግሞ እንደ አንድ ቡና ቤት እንደነገርኩህ፣ ቡና አሁን ከዚህ በፊት ካፌ ላይ ወይ ሆቴል ላይ ወይ ሬስቶራንት ላይ እንደተጨማሪ ነበረ ስራ የሚባለው፣ እንደ አንድ ራሱን ችሎ እስካሁን ብዙ አልነበረም። አሁን ላይ ግን ከከተማም መስፋፋት ከዘመናዊነት ጋር የመጡ ቤነር ኪዮስክ ነገር ላይ ተደርገው ቡናን ብቻ ስፔሲፊክ አድርጋ በደንብ ፕሮሞት እየተደረገ ነው። ቴካዌ ቡናም እየተለመደ ነው። ዓለም አቀፍ ገበያ ላይ የተለመደው ማለት ነው። ሞስቶ እንደኛ ካፌ ቁጭ ብሎ ምናም ብቻ አለ በየትኛውም ቦታ ተንቀሳቃሽ ሰራተኞች፣ በተለይ አሁን ሰራተኞች አሉ በደንብ እየተንቀሳቀሱ በማንኛውም ሰዓት ማግኘት እንዲችሉ ግድ ካፌ ሄደው ሳይሆን በቴካዌ መልኩም ማግኘት እንዲችሉ አክሰሱ በደንብ እየተስፋፋ ነው። መደም ለዛ በጣም ጥሩ አማራጭ ነው። ባለ አንዷ አነስብሎ ለሚጀምር ሰው ባለ ሁለትም ባለ ሶስትም፣ ደግሞ እንደ ገበያና እንደ አቅም ሀይተ የምትገዛቸው ነገሮች ናቸው ማለት ነው። በጣም አሪፍ። ስለዚህ እችን ማሽን አሁን ባለው ዋጋ በምን ያህል ብር ነው የምናገኘው? ባለ አንዷ አሁን ላይ ያለችው 5 8 ስንት ነው? 8 የመጨረሻ ዋጋችን። አስተያየት እናደርጋለን፣ ታረጋላችሁ። በጣም በእርግጠኝነት የሰዎቻችን መተው ከጠየቋችሁ አስተያየት ታደርጋላችሁ ብለን እናምናለን። እዚህ ጋር ስንመጣ ያው ስለ ቡና ማሽኖች ሙሉ ማብራሪያ ሰጥተናል። በአክሰሰሪ ደረጃ ከዚህ የሚለየውን ነገር ብቻ ነገሪን እና ዋጋውን ጠቅሰን እንላለን። በአክሰሰሪ ደረጃ እንዳልኩህ ያው የውሃ መስመር መዘርጊያ ራሱን የቻለ ነው፣ ግዴታ ያስፈልገዋል። እንዳለ ቡና ማሽን አላቸው እነሱ ግን ያው ተጨማሪ እንዳልኩህ እነዚህ እንትኖች ናቸው፣ ባሮች ናቸው። የሚያስፈልጉ ማለት ነው። ባሮችም ይሄም ለባለ ሁለቱ ሆነ ለባለ ሶስቱ እንደዚሁ ከራሱ ጋር የሚመጡ አሉ ማለት ነው። እነሱ አሉ። ሌላ ለባለሶስቱ ሶስቱ ቢሆን እንደዛው ማለት ነው። አክሰሰሪዎቹ እነሱ እኚህ ባለ ሁለቱ ያው ባለ አንዱ ላይ ሁለት አግኝተናል። ባለ ሁለቱ ላይ አራት ሳይሆን ሶስት ይሆናል ማለት ነው። ምንድነው እንትን እቺ እንደ ተጨማሪ አክሰሰሪ ሆና የምትመጣ ሁለት የምትጨምቀው አናት ማለት ነው። እዚህ ጋር ማየት እንችላለን። ሁለት የምትጨምቀዋ ባለ አንድ ኮመን ነው። ባለ ሁለቷ ተጨማሪ ነች። አሁን ሁለቱ ላይ ኮመን ነው። ይሄ ባለ አንዷ እንዳልኩት ይሄ ኮንሰንትሬት ያለው ትንሽ እንት ነው ያለው ለስለስ ያለው። ባለ ሁለቱ ከተጠና ለማድረግ ባለ ሁለቱ የተሻለ ነው። ለዛ ነው የሚፈለገው። ያቺ ባለ አንዷ ደግሞ ኮመን ናት። ለሁለቱ ነው ይኖራል ማለት ነው። እቺ እንደ ተጨማሪ ስለሆነች ባለ አንዷም ላይ ባለ ሁለቱም ላይ ባለ ሶስቱም ላይ ለአንድ አንድ ነው የምትገባው ማለት ነው። ተጨማሪ ናት እቺ ይህ ማሽን ባለ ሁለቱ ሲምባሊ ላቺ ሲምባሊ የተባለው የጣሊያን ምርት በምን ያህል ብር ነው አሁን እየተሸጠ ያለው አሁን ገበያ ላይ ያለው በዚህኛው 780 ሺህ ነው ዋጋ ኦኬ 780 ሺህ ባለ ሶስቱም አለን ባለ ሶስቱ ደግሞ 980 ሺህ 980 ሺህ ኦኬ ቀጥሎ ያኛው የቡና መፍጫ ለየትኛውም ደረጃ እና ቤት የሚሆን ነው ወይስ መካከለኛ ዝቅተኛ በምን ደረጃ ነው የምናስቀምጠው አሁን የቡና መፍጫ ማሽኖቻችን ሁለት አይነት ማሽኖች ነው ያሉት ማለት በጣሊያን እና በቻይና ማለት ነው የቡና ማሽኑ ላይ ትንሽ ሲስተሙ የተለየ ስለሆነ ጥራት ያለው ይፈልጋል። መፍጫ ግን ሙሶፍ መፍጫ ነው። ከዛም እንትኑ ነው ግሬዳቸው፣ ግሬዳቸው ማለት በፈለግ ነው ግሬድ፣ የባሬሳ የሙያውን ነው በምን ያህል እፈልጋለሁ የሚሉሱ አጀስትመንት ማድረጊያ ነው። አጀስት ማድረጊያ ሁለቱም አላቸው፣ የቻይናውም የጣሊያኑም ተመሳሳይ ናቸው። ሰው ያው እንደ ምርጫው መውሰድ ይችላል። በጣሊያኑ አለ፣ ለእንትኑ አለ፣ እንደ ምርጫ መውሰድ ይችላል ነው እንጂ እቃነታቸው ተመሳሳይ ናቸው። የመፍጨት አቅማቸው ነው የመፍጨት አቅማቸው ደግሞ ሁለቱም በሰዓት ሰባት ኪሎ ይፈጫሉ ማለት ነው። በሰዓት ሰባት ኪሎ በሳይዝ ምናልባት ከዚህ የሚበልጥና የሚያንስ የላቸውም። በዚህ ሞዴል ሆኖ ከአሁን የሚመጣው እነዚህ ናቸው። ሰባት ኪሎ ማክሲም ተብሎ እየመጣ ያለው ነው። በቂም ነው ያው እንደ ጥያቄም እንዳይሹም ተነስቶብን አያውቅም። ማለት አነሰ የሚባለው ከማኬት አንጻር አንድ ባሬስታ በሰዓት ሰባት ኪሎ ይሰራል ማለት ሰባት ኪሎ ስንል በጣም ማክሲም ነው። በሲኒ ደረጃ ካልኩሌት ስናደርገው በጣም ብዙ ያ ደግሞ በጣም ፍሎ ላለበት ቤት ነው። እና እስካሁን እንደ ኢሹም ስላልሆነ ማክሲመም የሚመጣው እነዚህ ናቸው። ከዚህ በታች ከዚህ ይሄኛው የጣሊያኑ ነው የቻይናውስ አላችሁ የቻይናውም አለ በዋጋ በዋጋኑ ልዩነት ያላቸው እንዳልኩ ሁሉም ፊቸራቸው ምናቸውም ተመሳሳይ ነው ግን የዋጋና የሀገር ልዩነት አላቸው ማለት ነው ጥራታቸው ሳይለያይ ጥራታቸው ከድሮብሊቲ አንፃር ሰዎች ያወዳደሩታል ከድሮብሊቲ አንጻር ግን ያው የቻይናውም ቢሆን ድሮብሊቲም ቢኖረው ከእንደገና አክሰሰሪዎች አሉት ምንም አሉት ብዙ ምንትን የሚያሰጋም አይደለም ግን እንደ ምርጫም ይሄንንም መሰር ማለት ነው በጣም ጥሩ እሺ በምን ያህል ብር ነው ይሄኛው የምናገኘው የቻይናውስ የጣሊያኑ አሁን ላይ መቶ ሰላሳ ሺህ ነው የቻይናው ደግሞ 90 ሺህ ነው ማለት ነው ስለዚህ እንግዲህ እነዚህን ሁለቱ ማሽኖች ይዘው ኮፊ ሀውስ መክፈት ይችላሉ ማለት ነው። አንዱ ማሽን እና መፍጫ በቀላሉ አሁን እንደነገርኩ ኮፊን እንደ ደባል ይዞ መቆየትን ቀርቷል። አሁን ራሱን ችሎ ቢዝነስ እየሆነ ነው፣ በጣም እየተስፋፋ ያለ ትኩስ ነገር። በነገራችን ላይ ቡና ስንል ቡና ብቻ አይደለም፣ እንት የሚለው ማንኛውም ትኩስ ነገር ማኪያቶም፣ ሻይ ማቅረብ እንችላለን ማለት ነው። እነዚህ አሁን ስቲም ፕሬሽራይዝ እንትኖች ናቸው። በባለ ሁለቱና ባለ ሶስቱ ላይ ሁለት ሁለት አላቸው። ስቲም ማድረጊያ ነው፣ ወተትም ማኪያቶ ምንም ለማድረግ ስቲምን በፕሬሽር እናገኘዋለን ማለት ነው። እቺ ደግሞ የፈላችሁ ውኃ ማቅረቢያ ናት ማለት ነው። ስለዚህ ሁሉም ላይ ያለናት ማንኛውም ትኩስ ነገር ማቅረብ ይችላል ማለት ነው። ስለዚህ እንደ ቢዝነስ ራሱን ችሎ እንኳን ብቻው ማሽኗን ብቻ ይዛ መጀመር የምትችልበት ነው ማለት ከኤሪያም አዛር አሁን እንደምታዩ እየተስፋፋሉ እንዳልኩ ኤሪያም ብዙ ቦታ ይፈጭ ውችን ማሽን የሚያቆምበትና ባለሙያ የሚሰራበት ካለ መጀመር የሚቻልበት ነው ማለት ነው። በጣም ጥሩ። ስለዚህ ምናልባት እንግዲህ ያው ማሽኑን ስታስመጡ ቢዝነሱን ተረድታችኋል ብዬ አስባለሁ። ሰው አንድ መፍቻ አንድ ማሽን ወሰድን፣ ሌላ ጠረጴዛ ያስፈልገናል፣ የምንከራየው ቤት ይኖራል። ምናልባት ጠቅልል ባለ ዝቅተኛ የተባለ እነዚህ ባለ አንዱንና መፍጫውን ይዘን ብንጀምር በምን ያህል ካፒታል እንጀምራለን?

በትንሹ አሁን ሁለቱም ይዘህ በዘጠኝ መቶ ሺህ መጀመር ይችላል። በትንሹ ጀምረን ማለት ነው። ያንን ካልኩሌት የምናደርገው ምንድን ነው ከኤሪያው ከሚገራዩበት ምናምን፣ ያንን አጠቃለሁና መፍጨና ጭመቂያ ማሽንን አንድ ላይ አጠቃለሁ ማለት ከ ዘጠኝ መቶ ሺህ ብር ቢኖራቸው መጀመር ይችላሉ ማለት ነው። ይ ቢዝነሱ ኮምፒተንት የሆነ ጽድት ያለ ቡና ማቅረብ ይችላል። እንዳርድ ያለው ቡና መጀመር ይችላሉ ማለት ነው። በጣም ጥሩ እናመሰግናለን። እንግዲህ ከዚህ በተጨማሪ ለቡና የሚያስፈልጉ እቃዎች እናንተ ቤት ያሉ ይኖራሉ። ይሄ ነው መሰረታዊ የሚባሉት እነዚህ ናቸው ማለት ቡና ይቆላል፣ ይፈጫል ከዛም ወደ ምንትን ይገባል። መቆያው ምናልባት መቆያ ነው። መቆያ ደግሞ አሁን ላይ አልቋል። የሚገቡ ግን ይኖሩናል። እስካሁን ግን ያሉት ከዚህ በፊትም አስገብተን ነበር፣ አልቋል። በእርግጥ አሁን መቆያው ምንድነው በትንሹ አስገብተን ነበር። ከፍ ባለው በአንድ ጊዜ 20 ኪሎ እንትን ነው የሚገነው። ያ ደግሞ ለአምራቾች ቡና ቆርጠው አሽጎ ለሚሸጡት እንጂ ባሪስታ ለመጀመር ያ ትንሽ ከፍ ያለ ነው የሚሆነው። ግን በዝቅተኛው ሜቢ የምናመጣው ይሆናል ማለት በጣም ጥሩ። እንድታመጡ እንግዲህ ሪኮመንድ እናደርጋለን። በጣም እናመሰግናለን። ያለምንም መከልከል ሙሉ ማብራሪያ ሰተሽናል። እንግዲህ ብቻ ሳይሆን ሀሳብም ነው እየሰጠሽ ያለሽው። ከሚመለከቱ ከሚመለከቱን ቤተሰቦች አንድ ሰው የቡና ቤት ቢዝነስን ለመጀመር እያሰበ ከሆነ ይሄ በጣም ሰፊ የሆነ መረጃ ነው። በጣም ጥሩ ማብራሪያ ነው። እነዚህን ማሽኖች ለሚፈልጉ ቤተሰቦቻችን አድራሻችሁንና ስልክ ቁጥራችሁን ንገሪንና እንጨርስ። አድራሻችን ሱማሌ ተራ ከጠቅላይ ሆስፒታል ወረድ ብሎ የኑዶ ገበያ ማዕከል ላይ ግራውንድ ላይ እንገኛለን ወይም አማራ ባንክ አጠገብ እንገኛለን። ስልክ ቁጥራችን 0913 72 ሳ ስ ወይም 0913 28 43 ላይ ቢደውሉልን ማግኘት ይችላሉ።

እንግዲህ የተወደዳችሁ እና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ይህን የመሰለ መረጃ ወደ እናንተ ልናደርስ ችለናል። ያ ማለት የቡና ቢዝነስ ልጀምሩ ላሰባችሁ ቡና ሲባል ቡናውን ብቻ ሳይሆን ማኪያቶ፣ ሻይ፣ ሌሎችም ትኩስ ነገሮችን መጭመቅ የሚችሉ ማሽኖች ናቸው። እነዚህ ማሽኖች እንግዲህ እነዚህ ማሽኖች ይዛችሁ የራሳችሁን ኮፊ ሐውስ መክፈት ካሰባችሁ እነዚህ ደረጃቸውን የጠበቁ የጣሊያን ብራንድ የሆኑ ባለ አንድና ባለ ሁለት ማሽኖችን ከነመፍጫቸው ጂነስ ኪችን ማሽነሪ ይዞ ቀርቧል። እነዚህን ማሽኖች እንግዲህ ስፖንሰር ስራችሁን መጀመር ትችላላችሁ እያለን ፕሮግራማችንን በዚሁ አጠቃልለን፣ አብራችሁን ስለቆያችሁ ከልብ እያመሰገንን እንዲህ አይነት ጠቃሚ መረጃን ከቦታው ሆነን ስለምናቀርብላችሁ ቻናላችንን ሰብስክራይብ በማድረግ ብዙ አትርፉ፣ ብዙ ተጠቀሙበት እንላለን። አብራችሁን ስለቆያችሁ በድጋሚ እናመሰግናለን።